እንዴት አደራችሁ? ተመልካቾች ለአዲስ ቀን ወደ ያስኳቸው የስፖርት መረጃዎች አልፋለሁ ቀዳሚውም የማደርገው የ ሲቢኢ የኢትዮጵያ ፕሪሚየር ሊግን ይሆናል። የአራተኛ ሳምንት ጨዋታዎች ትላንትና በአዲስ አበባ ስታዲየም እንደዚሁም ደግሞ በሀዋሳ ዩኒቨርሲቲ ስታዲየም ጨዋታዎች ተደርገዋል። ኢትዮጵያ ቡና ከኢትዮ ኤሌክትሪክ ያገናኘው ጨዋታ በኢትዮ ኤሌክትሪክ አንድ ለባዶ አሸናፊነት ተጠናቋል። የኢትዮ ኤሌክትሪክን ብቸኛ ግብ ደግሞ ሀብታሙ ሸው አለም ከቀጥታ የቅጣት ምት ነበረ ማስቆጠር የቻለው በተለይም ኢትዮ ኤሌክትሪክ በአሰልጣኝ ዘሪሁ ሸንገታ እየተመራ እጅግ አስደናቂ የሚባል የውድድር አመት ጉዞ ላይ ነው የሚገኙት። በተለይም ደግሞ ትላንትና ሁሉንም ሲያሳኩ በተለይ ጠንካራ የሚባል የተከላካይ መስመር እንዳለው እስካሁን ባሉት የትናንትናው ጨዋታውን ጨምሮ ያለፉትን ሶስት ሳምንታት ጨዋታዎች ማንሳት ይቻላል። ለዚህም ደግሞ ያለው ቁጥር ይደግፈዋል ማለት ነው። እስካሁን ባለው አራቱ ሳምንት ጨዋታዎች ላይ አንድ ግብ ብቻ ነው የተቆጠረበት። ይህም ደግሞ ኢትዮ ኤሌክትሪክ ምን ያክል ጠንካራ የሚባል የተከላካይ ስፍራ እንዳለው ማንሳት ይቻላል። እንግዲህ አሰልጣኝ ዘሪሁን ሸንገታ የተከላካይ መስመራቸውና የአጥቂ መስመራቸውን ባላንስ ማድረግ ከቻሉ ማቻቻል ከቻሉ ጥሩ የሚባል ጉዞን በቀጣይ በሊጉ ላይ ማድረግ እንደሚችሉ የሚያሳይ ነው። ሌላኛው እንግዲህ ተጋጣሚው ኢትዮጵያ ቡና ግን በተለይ ከውድድሩ ጅማሮ አስቀድሞ ወሳኝ ወይም ደግሞ ለዋንጫ ከታጩ ክለቦች መካከል አንዱ የኢትዮጵያ ቡና እግር ኳስ ክለብ ነበረ። ነገር ግን ከአራት ጨዋታዎች አንዱን ብቻ ነው ማሸነፍ የቻለው። ነገሌ አርሲን ሁለት ለአንድ በሆነ ውጤት ያሸነፈበት ጨዋታ ነው ማንሳት የምንችለው። ከዛ ውጭ ባለው ግን ወሳኝ በነበረው ጨዋታ እንደዚሁ ከባህር ዳር ከተማ ጋር ባዶ ለባዶ በሆነ የአቻ ውጤት ጨዋታውን ማጠናቀቃቸው እንደዚሁ የሚታወስ ነው ማለት ነው በተ በተለይም ደግሞ የሚያገኟቸውን ኳስ ይዘው ይጫወታሉ። ነገር ግን የሚያገኟቸውን እድሎች ወደ ግብነት ከመቀየር አንጻር ግን ቡድኑ ክፍተት ይነሳበታል። እንደዚሁም ተጫዋቾቻቸው ዲሲፕሊን ላይ ጥያቄዎች ይነሳሉ። ዲሲፕሊን ስንል በሜዳ ላይ በተለይም ደግሞ አላስፈላጊ የሚባሉ ጥፋቶችን ነው የሚሰሩት ማለት ነው። ወይም ደግሞ ቴክኒካል ያልሆኑ ፋውሎችን፣ ጥፋቶችን በመስራት ቡድኑን ዋጋ ሊያስከፍሉ የሚችሉ ስህተቶችን ሲሰሩ እንደዚሁ በተደጋጋሚ የተመለከትንበት ነበር ማለት ነው። የትናንትናው ጨዋታ ጨምሮ ማለት ነው። በተለይም ደግሞ የቡድኑ ውጤት ማጣትን ተከትሎ እንደዚሁ የኢትዮጵያ ቡና ክለብ ሲነሳ አብሮ የሚነሳ እንግዲህ የቀድሞ ተጫዋች አለ። አሁን ደግሞ በአሰልጣኝ ክፍል ውስጥ በምክትል አሰልጣኝነት የሚያገለግለው እንግዲህ በተለይ ታፈሰ ተስፋዬ ነው። ትናንትና ሲዘዋወር የነበረ አንድ ምስል ነበር፣ ፎቶ ማለት ነው። በተለይ ከጨዋታው በኋላ በእጅጉ አዝኖ እንግዲህ ታፈሰ ተስፋዬ ስንመለከ ከተው ነበረ በዚህም እንግዲህ የኢትዮጵያ ቡና የውጤት ማጣት ነበረ እንግዲህ የቀድሞ ተጫዋቹን ምክትል አሰልጣኙን እንደዛ ሲያደርገው የነበረው እንግዲህ ደጋፊዎች የሁለት ጽንፍ ይዘዋል በተለይም ደግሞ አሰልጣኝ አብይ የተሻለ ስብስብ እንዳለውና ከሁን እያደረ እያሳየ ከሚገኘው የተሻለ ነገር ማሳየት እንዳለባቸው ደጋፊዎች ያነሳሉ አንዳንድ ደጋፊዎች ደግሞ ኢትዮጵያ ቡና ከሜዳ ላይ ባለፈ በስተጀርባ ሌሎች ችግሮች እንዳሉበትና ና ያም በሜዳ ላይ ጥላ እንዳጠላበት የሚያነሱ አሉ በቶሎም እንግዲህ ይቀረፍ የሚሉ ጥያቄዎችን ያነሳሉ ማለት ነው። ሌላኛው እዛው አዲስ አበባ ስቴዲየም ላይ የተደረገው ጨዋታ ባህርዳር ከተማ ከነገሌ አርሲ ያገናኘው ጨዋታ ባዶ ለባዶ የተጠናቀቀ ጨዋታ ነው። ባህርዳር ከመሪዎቹን ለመቀላቀል የነበረውን እድል ሳይጠቀምበት ቀርቷል። ቢያሸንፍ ኖሮ ወደ መሪዎቹ ይጠጋ ነበረ ማለት ነው። ነገሌ አርሲ እንግዲህ ዘንድሮ በተለይ በመከላከሉ ረገድ ጥሩ ተከላካይ መስመር ይዞ ቀርቦ ፈታኝ የሆነ ቡድን ሆኗል። በተለይ በማጥቃቱ ላይ ባላንስ ባለማድረጋቸው ነው እንጂ ከዚህ ካሉበትም የተሻለ ነገር ማሳየት የሚችሉበት ነበር። ነገር ግን በሊጉ አሁንም ማሸነፍ ካልቻሉ ቡድኖች መካከል ሌላኛው ነው ማለት ነው። ሌላኛው በሀዋሳ ዩኒቨርሲቲ ሜዳ የተከናወነው ጨዋታ ፋሲል ከነማ ከምድረ ምድረገነት ሽሬ ጋር ያገናኘው ጨዋታ በፋሲል አንድ ለባዶ አሸናፊነት ተጠናቋል። ቃል ኪዳን ዘላለም ግቡን ያስቆጠረው ተጫዋች ነው። ፋሲልም ሌላኛው ያልተሸነፈው ክለብ ነው እስካሁን በሊጉ በተለይ በአዲሱ አሰልጣኝ ዮሐንስ ሳሌ እየተመራ ጥሩ የሚባል ጉዞ ላይ ነው የሚገኘው። ምድረገነት ሽሬ ከመሪዎቹ በቅርብ ርቀት ላይ የሚገኝ ቡድን ነው። ትናንትና ምናልባት ጨዋታን አሸንፎ ቢሆን ኖሮ በተሻለ መጠጋት የሚችልበት እድል ነበረ። አልተጠቀምበትም ማለት ነው። ሌላኛው ጨዋታ ሲዳማ ቡናን ከወላይታ ዲቻ ያገናኘው ጨዋታ በሲዳማ ቡና ሁለት ለባዶ አሸናፊነት ተጠናቋል። ፍቅረ ኢየሱስ ተክለ ብርሃን እና መልአኩ አሰፋ የሲዳማ ቡናን ሁለት ግቦች እንደዚሁ ማስቆጠር ችሏል። ሲዳማ ቡና ነጥቡን ወደ ዘጠኝ ከፍ አድርጓል። እንግዲህ ወላይታ ዲቻ በተቃራኒው እስካሁን በሊጉ ባደረጋቸው አራቱም ጨዋታዎች ላይ ተሸንፏል። አሰልጣኝ ገብረ ክርስቶስ ቢራራ በእጅጉ በጫና ውስጥ ነው የሚገኙት ማለት ነው። በተለይም ደግሞ ጨዋታዎች ዛሬም ሲቀጥሉ አስር ሰዓት ላይ በሀዋሳ ዩኒቨርሲቲ ስታዲየም መቀሌ ሰባ እንደርታ ከሀዋሳ የሚያደርጉት ጨዋታ እንደዚሁ የሚጠበቅ ጨዋታ ነው። ሌላኛው አዲስ አበባ ስታዲየም ላይ ሁለት ጨዋታዎች ይደረጋሉ። ቀን ሰባት ሰዓት ላይ ሀዲያ ሆሳና እንደዚህ ከኢትዮጵያ መድን እንደዚሁም ደግሞ አስር ሰዓት ላይ ቅዱስ ጊዮርጊስ ከሸገር ከተማ የሚያደርጓቸው ጨዋታዎች በአራተኛ ሳምንት የሚጠበቁ ጨዋታዎች ናቸው። በቀጣይ ወደ ሴቶች የኢትዮጵያ ፕሪሚየር ሊግ እናልፋለን። በተለይም ደግሞ የኢትዮጵያ ሴቶች ፕሪሚየር ሊግ በኢትዮጵያ የሴቶች ብሔራዊ ቡድን በሉሲዎቹ ምክንያት ተቋርጦ እንደነበር ይታወቃል። በመጨረሻ ዙር የአፍሪካ ዋንጫ ማጣሪያ ጨዋታ ነበራቸው ከታንዛኒያ በዛ ምክንያት ተቋርጦ ነበር። አሁን ዳግም በአራተኛ ሳምንት ተመልሷል ማለት ነው። ትናንትና በተደረጉ ጨዋታዎች ሀዋሳ ከተማ አዲስ አበባ ከተማን በሁለት ለባዶ በሆነ ውጤት አሸንፏል። ዮርዳኖስ ሙዝና ስራ ይርዳ ሁለቱን የሀዋሳ ግቦች ያስቆጠሩ ተጫዋቾች ናቸው። ነጥባቸውን ወደ ዘጠኝ ከፍ አድርገዋል። ሀዋሳ አሸናፊ ይሆናሉ ተብለው ከሚገመቱ ለዋንጫ ከሚታጩ ክለቦች መካከል አንዱ ነው። ሌላኛው ጨዋታ ቦሌ ክፍለ ከተማን ከልደታ ክፍለ ከተማ ያገናኘው ጨዋታ ሁለታቻ የተጠናቀቀ ጨዋታ ነው። ሸገር ከተማ ከባህርዳር ከተማ ያደረጉት ጨዋታ በሸገር ከተማ ሁለት ለባዶ አሸናፊነት ተጠናቋል። በተለይም ሸገር በሴቶች የከፍተኛ ሊግ ላይ እጅግ አስደናቂ ጉዞን ካደረገ በኋላ ወደ ፕሪሚየር ሊጉ ማደጉ እንደዚሁ የሚታወስ ነው። ዛሬም የሊጉ ጨዋታዎች ሲቀጥሉ አዳማ ከአርባ ምንጭ አራት ሰዓት ላይ እንደዚሁም ደግሞ መሪዩቴ ኤሌክትሪክ ከድሬዳዋ ዘጠኝ ሰዓት ላይ እንደዚሁ የሚያደርጓቸው ጨዋታዎች የሚጠበቁ የዛሬ መርሃ ግብሮች ናቸው ማለት ነው። በቀጣይ የምናልፈው በተለይም በሳምንቱ መጨረሻ ቀናት በተለያዩ የዓለም ክፍል ላይ የአትሌቲክስ ውድድሮች ተከናውነዋል። እንግዲህ ቻይና ላይ ሁለት ውድድሮች የማራቶን ተከናውኖ ነበር በቤጂንግና ና ሆንዙ ማራቶን ማለት ነው። በቤጂንግ አትሌት ለሚ ብርሃኑ አንደኛ ደረጃን በመያዝ አጠናቋል ሁለት ሰዓት ከ08 ደቂቃ ከ አስር ሰከንድ በመግባት ማለት ነው። እንደዚሁም ሌላኛው ኢትዮጵያዊ አትሌት ደሳለኝ ግርማ እንደዚሁ ሁለተኛ ደረጃ ደረጃን በመያዝ አጠናቋል። በሴቶችም አንችናሉ ደሴ አንደኛ ደረጃን ይዛ ስታጠናቅቅ ቁፍቱ ጣሂር ሶስተኛ ደረጃን ይዛ አጠናቃለች። እንግዲህ በሁለቱም ጾታ ኢትዮጵያን አትሌቶች ነው ያሸነፉት። እንደዚሁ በሆንዙ ማራቶን ላይም ኢትዮጵያ አትሌቶች በሁለቱም እንግዲህ ጾታ ድል ቀንቷቸዋል ማለት ነው። በወንዶች አትሌት ጫሉ ደሶ አንደኛ ደረጃን በመያዝ ነው ያጠናቀቀው ሁለት ሰዓት ከ11 ደቂቃ ከ15 ሰከንድ በመግባት። እንደዚሁ በሴቶች ሩቲ አጋ አንደኛ በመሆን ያጠናቀቀችው ሁለት ሰዓት ከ24 ደቂቃ ከ29 ሰከንድ በመግባት ማለት ነው። እንግዲህ በተለይ በ2025 በዚሁ ቻይና ሻይመን ላይ አሸንፋ እንደነበር በማራቶን የሚታወስ ነው። 2019 ላይ በቶኪዮ አሸናፊ ነበረች። እንደዚሁ ሩቲ አጋ ማለት ነው። በኒውዮርክም እንደዚሁ በ2019 ማሸነፍ ችላ ነበር። በዚሁ ወደ ኒውዮርክ ማራቶን እናልፋለን። 54ተኛው የኒውዮርክ ማራቶን ተከናውኖ ነበር። በዚህም በሁለቱም ጾታ እንግዲህ ኬንያን አትሌቶች ከአንድ እስከ ሶስት ያለውን ደረጃ ይዘው አጠናቀዋል። በወንድ ሰከንዶች ቤንሰን ኪፕሪቶ ሁለት ሰዓት ከ08 ደቂቃ ከ09 ሰከንድ አንደኛ ሆኖ ሲያጠናቅቅ እንደዚሁ አሌክሳንደር ሙቲሶ ሁለተኛ ደረጃን ይዞ አጠናቋል። ሁለት ሰዓት ከ08 ደቂቃ ከ09 ሰከንድ ነው የገባው። እንግዲህ ሁለቱ የተለዩት በተለይም ኪፕሪቶ ሲያሸንፍ ከአንድ ሰከንድ ባነሰ ነበረ ማሸነፍ የቻሉ በዛ ነው ሊለያቸው የቻሉት። ሶስተኛ የወጣው ደግሞ ሌላኛው ኬንያዊ አልበርት ኮሪር ነው ማለት ነው። በተለይም እስከ አስረኛ ባለው ደረጃ ኢትዮጵያውያን አትሌቶች አትሌት አስረኛ ደረጃ እስከ አስር ባለው አልወጡም ማለት ነው። በተለይም ደግሞ በኢትዮጵያ አትሌቲክስ ስኬት ሲነሳ ጀግና አትሌት አብሮ ይነሳል። ቀነኒሳ በቀለ በ2025 የመጀመሪያውን የማራቶን ውድድር ያደረግ ነበር፣ ከጉዳት መልስ ማለት ነው። እንግዲህ ትናንትና በነበረው የኒውዮርክ ማራቶን ላይ አቋርጦ ወጥቷል። ቀነኒሳ በቀለ እንግዲህ ጉዳቱ ሊያስጨርሰው እንዳልቻለ ነው መናገር የሚቻለው። እንደዚሁ በተለይም የአምናው ሻምፒዮንም እንደዚሁ ሆላንዳዊ አብዲ ነገይም በዚህ ውድድር ላይ ሊያሸንፍ ይችላል ወይም ደግሞ በሜዳሊያ ሰንጠረዥ ውስጥ ሊገባ ይችላል ተብሎ ሲጠበቅ፣ ግን እስከ አስር ባለው ደረጃም ይዞ ማጠናቀቅ አልቻለም ማለት ነው። እንደዚሁም ኬንያዊ ታሪካዊ አትሌት ኤልዩድ ኪፕቾጌ እንደዚሁ የተሳተፈበት ነበር። አስራ ሰባተኛ ደረጃን ነው ይዞ ያጠናቀቀው። በሴቶች ኬንያዊያን ነው ያሸነፉት። አንደኛ ሄለን ኡቢሪ ሁለት ሰዓት ከአስራ ዘጠኝ ደቂቃ አምስት ሰከንድ በመግባት አሸንፋለች። ሄለን ኦቢሪ የገባችበት ሰዓት የቦታው የኒውዮርክ ማራቶን እንግዲህ ክብረ ወሰንን በእጇ ጨብጣለች ማለት ነው። በተለይም ደግሞ የ2023 የኒውዮርክ ማራቶን አሸናፊ እንደነበረችም የሚታወስ ነው። ሁለተኛ ደረጃ ይዛ ያጠናቀቀችው ሻሮን ሎኬዲናት፣ እንደዚሁም ሶስተኛ ደረጃን ይዛ ያጠናቀቀችው ሌላኛዋ ኬንያዊት አትሌት የአምናዋ የኒውዮርክ ማራቶን ሻምፒዮን ሼላ ቼፕኪሪናት። በተለይ በኒውዮርክ ማራቶን ለመጀመሪያ ጊዜ የሮጠችው ሲፋን ሀሰን ስድስተኛ ደረጃን ታላቃለ እንግዲህ በኒውዮርክ ማራቶን ኬንያውያን አትሌቶች በሁለቱም ጾታ በተለይም ደግሞ የበላይነታቸውን አሁንም ማስቀጠል ችሏል ማለት ነው። በመቀጠል ወደ እንግሊዝ ፕሪሚየር ሊግ እናልፋለን። ትላንትና ትላንት እና የእንግሊዝ ፕሪሚየር ሊግ የአስረኛ ሳምንት ጨዋታዎች ሁለት ተደርገው ነበረ። ማንቸስተር ሲቲ ሶስት ለአንድ በሆነ ውጤት ቦርንማውዝን አሸንፏል። የማንቸስተር ሲቲ ሶስት ግቦች እንደዚሁ ኤርሊንግ ብራውት ሃላንድ ሁለት ግቦችን ሲያስቆጥር ኦሪሊ አንዷን ግብ ከመረብ አሳርፏል ማለት ነው። በተለይ ታይለር አዳምስ ደግሞ ለቦርንማውዝ ብቸኛው ግብ ያስቆጠረ ተጫዋች ነው። እንግዲህ ማንቸስተር ሲቲ በነጥቡን ወደ 19 ከፍ አድርጎ ለጊዜያዊነት ሰንደርላንድ እስኪጫወት ድረስ ወደ ሁለተኛ ደረጃ ከፍ ብሏል ማለት ነው። ርሊንግ ብራውት ሃላንድ አስደናቂ ቁጥሮችን እያስመዘገበ ነው የሚገኘው። ከወዲሁ የግብ ክፍያውን በሊጉ ላይ 13 አድርሷል ማለት ነው። በሜዳ ላይ ጨዋታ በተለይም ደግሞ በተከታታይ ጨዋታዎች ላይ ሁለትና ከዛ በላይ ግቦችን ሲያስቆጥር በሊጉ ማለት ነው። ኤርሊንግ ሃላንድ ከሮቢ ፎለር እና ከሉዊስ ሱዋሪዝ በመቀጠል ሌላኛው ተጫዋች ነው ማለት ነው። ሌላኛው ጨዋታ ደግሞ በተለይም ደግሞ ኒውካስትልን ከዌስትሃም ያገናኘው ጨዋታ ነበር። ዌስትሃም ዩናይትድ ኒውካስትልን ሶስት ለአንድ በሆነ ውጤት አሸንፏል። ሉካስ ፓኬታ፣ ቶማስ ሱሼክ ና እንደዚሁም ቦትማን በራሱ ላይ ያስቆጠረው ግቦች ናቸው ሶስት ለአንድ ዌስትሃምን አሸናፊ ያደረጉት ማለት ነው። ኤድ ሀው የኒውካስትሉ አሰልጣኝ እጅግ በጣም ጫና ውስጥ ይገኛሉ። ኑኖ ኤስፒሪቶ ሳንቶ ከኖቲንግሃም ፎረስት ጋር ከተለያዩ በኋላ በዌስትሃም ዩናይትድ የመጀመሪያ ድላቸውን ማግኘት ችለዋል ማለት ነው። ወደ ስፔን ላሊጋ እናልፋለን። በስፔን ላሊጋ ትላንትና ባርሰሎና ከኤል ክላሲኮ ሽንፈት በኋላ ኤልቼን ሶስት ለአንድ በሆነ ውጤት ማሸነፍ ችሏል። ላሚን ያማል፣ ፈራን ቶሬስና እንደዚሁም ደግሞ ማርከስ ራሽፎርድ ሶስቱን ግቦች ያስቆጠሩ ተጫዋቾች ናቸው። ላሚን ያማል በላሊጋው ከሰባት ጨዋታዎች በኋላ ነው ግብ ማስቆጠር የቻለው ማለት ነው። በተለይ እንደዚሁም ራ ራሽፎርድ ደግሞ እጅግ በጣም ድንቅ የሚባል ጊዜን ነው በተለይ እያሳለፈ የሚገኘው ማለት ነው። በተለይም በግራ መስመር ላይ እንደዚሁም ደግሞ በዘጠኝ ቁጥር ላይ እያደረገ ያለው የሚገኘው እንቅስቃሴ እጅግ በጣም አስደናቂ ነው ማለት ነው። ስለዚህ በቀጣይ ከሪያል ማድሪድ ያለውን የነጥብ ልዩነት እያጠበበ ቀጥሏል። በቀጣይ ደግሞ ወደ በዝርዝር ወደምንመለከታቸው ጉዳዮች ነው የምናልፈው ተመልካቾች የኢትዮጵያ ወጣቶች ኦሎምፒክ የአመቱ በየአመቱ እንዲከናወን ተወስኗል። በተለይም ደግሞ ሁለተኛው የወጣቶች ኦሎምፒክ በአዲስ አበባ ሲከናወን ነበር። ኢትዮጵያ ብሮድካስቲንግ ኮርፖሬሽንም በቀጥታ ስርጭት ሽፋን ሰጥቶት ነበር። ሦስተኛው የወጣቶች ኦሎምፒክ በትግራይ ክልል ይከናወናል ተብሏል። ይበልጣል ሰውነት የትናንትናውን የመዝጊያ ዝግጅት በተመለከተ ተጨማሪ አለው፣ እንከታተል። አጠቃላይ ተሳትፎ በድምር አንደኛ በመውጣት የዋንጫ ተሸላሚ ኦሮሚያ ከጥቅምት 15 ጀምሮ በአዲስ አበባ ሲካሄድ የቆየው ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ፍጻሜውን አግኝቷል። በኦሎምፒኩ አስራ ሁለቱ ክልሎችና ሁለቱ የከተማ አስተዳድሮች በ20 የስፖርት አይነቶች ከ5000 በላይ በሚሆኑ አትሌቶች ተወክለዋል። በአጠቃላይ በኦሎምፒክና ኦሎምፒክ ባልሆኑ ስፖርቶች በተካሄደ ጨዋታ ኦሮሚያ፣ አዲስ አበባና አማራ ክልሎች ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው አጠናቀዋል። በጠቅላይ ሚኒስትር ጽሕፈት ቤት የወጣቶችና ስፖርት አማካሪ ሚኒስትር ቀጀላ መርዳሳ በመዝጊያ መርሃ ግብሩ ላይ ተገ ተገኝተው መልእክት አስተላልፏል። ሚኒስትሩ በመልእክታቸው ሁለተኛው የኦሎምፒክ ጨዋታዎች ኦሎምፒክ ለአንድነትና ለሰላም የሚለው መርህ በጉልህ የታየበት ነው ብለዋል። በቀጣይ የኦሎምፒክ ጨዋታዎች በአይነትም በብዛትም ተጠናክረው እንዲቀጥሉ መንግስት አስፈላጊውን ድጋፍ እንደሚያደርግ አስገንዝበዋል። በኢትዮጵያ ስፖርት በሚጠበቀው መጠን እያደገ እንዳልሆነ ከማንም የተሰወረ አይደለም። ስለሆነም መንግስት በተለይም ለህፃናትና ታዳጊ ወጣቶች ትኩረት በመስጠት ጠቅላይ ሚኒስትሩ ደጋግመው ሲናገሩ ነበር። ከወጣቶችና ከታዳጊ ወጣቶችና ህጻናት ጀምሮ ስፖርቱ እንዲበለጽግ፣ እንዲያድግ፣ እንዲጠነክር አሁን ካለንበት ሁኔታ እንድንወጣ መንግስት እየሰራ መሆኑን እዚሁኔ በድጋሚ ላረጋግጥላቸው እወዳለሁ። የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት አሸብር ወልደ ጊዮርጊስ በበኩላቸው ጠቅላይ ሚኒስትር አብይ አህመድ በሚቀጥሉት አስርተ ዓመታት በየዘርፉ አሸናፊ የብሔራዊ ቡድን መገንባት አለብን ማለታቸውን በማስታወስ ይህን እቅድ ከዳር ለማድረስ ከዚህ ቀደም በየሁለት ዓመቱ ይከናወን የነበረው የወጣቶች ኦሎምፒክ በየዓመቱ እንዲካሄድ ተወስኗል ብለዋል። ክልሎቻችን፣ ከተማ አስተዳደሮቻችን የኦሎምፒክ ሙቭመንት በተጀመረ ግለት እንዲቀጥል በአሁኑ ወደ ዝግጅት ካሁኑን ወደ ዝግጅት ገብተን ከአመት ባነሰ ጊዜ ውስጥ ተመልሰን ስለምንገናኝ በትክክለኛ እድሜ የቀረባችሁ የዛሬዎች ሹ ታዳጊዎች ተመልሰን ስለምንገናኝ ትልቅ ተስፋ ነውና ጠንክሩ፣ በርቱና በጋራ ሰርተን ሕዝባችንን ሀገራችንን ከፍ እናድርግ፣ አደራ ለማለት እወዳለሁ። የእድሜ ጉዳይ በትኩረት ሊሰራበት ይገባል ያሉት ፕሬዚዳንቱ ኦሎምፒክ ኮሚቴ ውድድሮች ባልተቋረጠ ሁኔታ እንዲቀጥሉ በትጋት እንደሚሰራም አክለዋል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንትና የወጣቶች ኦሎምፒክ የብሔራዊ አዘጋጅ ምክትል ኮሚቴ ኢሳያስ ጅራ በበኩላቸው ሁለተኛው የወጣቶች ኦሎምፒክ ዓለም አቀፉን የኦሎምፒክ መርህ በመከተል እንደተከናወነ ተናግረዋል። ይሁንና አብዛኞቹ ጨዋታዎች ላይ የዕድሜ ተገቢነት ችግር ነበረ ብለዋል። ውድድሩ ተተኪ ስፖርተኞችን ለማፍራት አስተዋጽኦ ጉልህ በመሆኑ በየደረጃው ያሉ አመራሮች በትኩረት እንዲሰሩ አሳስበዋል። የስፖርቱ አመራሮች እና ባለሙያዎች እድሜ በማጭበርበር ከሚገኘው ጊዜያዊ ደስታ ይልቅ ዘላቂ የወጣት ልማትን ሊያሳካ የሚችል ስራ ላይ ትኩረት ማድረግ የሚቻል መሆኑን ተገንዝባችሁ ይህንን ችግር ለመፍታት ለወደፊቱ ትኩረት ሰጣችሁ እንድትሰሩ አደራ ማለት ፈልጋሉ። ሶስተኛው የኢትዮጵያ ወጣቶች ኦሎምፒክ ከዘጠኝ ወራት በኋላ በትግራይ ክልል በመቀሌ ከተማ ይካሄዳል። ወደ ሌላኛው በዝርዝር ወደምንመለከተው ጉዳይ እናልፋለን። በዓለም እግር ኳስ ለዘላለም እያበሩ ከሚኖሩ ስሞች መካከል ይጠቀሳል። የአያክስ እና የአርሰናል ጊዜያቶቹ እንደዚሁ ይነሳሉ። በህያኮኮ መሰናዷችን የዴኒስ ቤርካምፕን የእግር ኳስ ሕይወት ወደ ኋላ መለስ ብሎ ባልደረባችን እሱ ባለው ተሾመ ያስቃኘናል። የበረዶ ሰው ሲሉ ይጠሩታል። ጫና ውስጥ ሆኖ በተረጋጋ ሁኔታ ይጫወታል። በእግሮቹ መካከል ኳስ ሲያንከባልል ሞገሳም ነው። በብዙ አጋጣሚዎች እግር ኳስ ስነ ጥበብና ሳይንስ እንደሆነች እንዲሰማን አድርጓል። ይህ በአውሮፕላን መብረርን እንደ እሳት የሚፈራው አርሰናልን የለወጠውና ለብዙ ታዳጊዎች መነሳሳት የፈጠረው የኔዘርላንዳዊው ጥበበኛ የዴኒስ ቤርካምፕ ታሪክ ነው። ዴኒስ ኒኮላስ ማሪያ ቤርካምፕ ግንቦት አስር 1969 አፖሎ 11 የሰው ልጅ ለመጀመሪያ ጊዜ ጨረቃን በረገጠበት ወቅት በአምስተርዳም ኔዘርላንድ ተወለደ። በልጅነቱ ጀምሮ እነ ክሩፍና ቫንባስተንን የመሳሰሉ ከዋክብትን ባፈራው በዓለሙ ውቁ ታዳጊዎች አካዳሚ አንዱ በሆነው የአያክስ አካዳሚ ሰልጥኗል። ለአያክስ የመጀመሪያ ቡድን መጫወት የጀመረው ገና በ17 ዓመቱ ሲሆን በለጋነቱ የዓለም ኮከብ እንደሚሆን ፍንጭ ሰጥቷል። ከ1986 እስከ 1993 በኔዘርላንዱ ክለብ በነበረው ቆይታ ቤርካምፕ ከመቶ በላይ ግቦችን አስቆጥሮ ክለቡ ሁለት የኤርዲቪዜ የአውሮፓ አሸናፊዎች ዋንጫ እንዲሁም የአውሮፓ ዋንጫ እንዲያሸንፍ አስችሎታል። የአጫወት ዜቤው የሚማርከው የድንቅ ግቦች ጌታ እግር ኳስን መጫወት ብቻ ሳይሆን ኳስን ቀላል አድርጎ አስመልክቶናል። በ1993 መቀመጫውን በሚላን ሎምባርዲ ያደረገውን በአሰልጣኝ ኦስቫልዶ ባኞል የሚሰለጥነውን ኢንተር ሚላንን ተቀላቀለ። ነገር ግን ነገሮች እንዳቀዱ አልሄዱለትም። ከቡድን አጋሮቹ ጋር መግባባት አልቻለም። ጣሊያነኛ ቋንቋ መላመድ የማይወጣ ተራራ ሆነበት። ጉዳት፣ እንዲሁም መከላከልን መሰረት ያደረገው የሴሪዋ ጨዋታ ያልሰመሩ ጊዜያትን በሰማያዊና ጥቁር ሰርጓጆች ቤት እንዲያሳልፍ አድርጎታል። በ52 የሊግ ጨዋታዎች ተሰልፎ 11 ግቦችን ማስቆጠሩ ለሚዲያ ትችት ዳርጎታል። ነገር ግን ምንም እንኳን በኢንተርቤት ደካማ እንቅስቃሴ ያሳየ ቢሆንም ግን ከክለቡ ጋር የአውሮፓ ዋንጫን በ1994 አሸንፏል። ከሁለት አስቸጋሪ የውድድር ዘመናት በኋላ ብዙዎች የእግር ኳስ ሕይወቱ እንደደበዘዘ አስበው ነበር። ነገር ግን ሁሌም ሕይወት ሁለተኛ እድል አላትና በብሩስ ሪዎች ወደሚሰለጥነው የሰሜን ለንደኑ ክለብ አርሰናል አመራ። በ1995 አርሰናል የደቹን እንቁ ዴንስ ቤር ካምፕን በ75 ሚሊዮን ፓውንድ የግሉ አደረገ። በወቅቱ ይህ ዝውውር የክለቡ ክብር ወሰንም ነበር። በመጀመሪያዎቹ ጨዋታዎች የእንግሊዝ እግር ኳስ የከበደው ይመስል የነበረ ቢሆንም ግን ለመላመድ ጊዜ አልወሰደበትም። በሃይቤሪ ከሳውዛምተን ጋር በነበረ ጨዋታ ለአርሰናል የመጀመሪያና ሁለተኛ ግቡን አስቆጠረ። ቤርካምፕ በመጀመሪያዊ ውድድር ዓመት ለአርሰናል በ33 ጨዋታዎች 11 ግቦችን በማስቆጠር አጠናቋል። በተለይም ከቦልተን ዋንደረርስ ጋር በሊጉ የመጨረሻ ጨዋታ የአሸናፊነት ግቧን በማስቆጠር አርሰናል አምስተኛ ደረጃን ይዞ በማጠናቀቅ የአውሮፓ ዋንጫ ተሳትፎ ቦታ እንዲያገኝ አስችሎታል። የአርሰናል አሰልጣኝ የሆኑት ብሩስ ሪዎች ከክለቡ ምክትል ኃላፊ ዴቪድ ዲን ጋር አለመስማማታቸውን ተከትሎ ክለቡን ለቀቁ። በ1996 አዲሱ የክለቡ አሰልጣኝ በመሆን ፈረንሳዊ ኢኮኖሚስት አርሰን ቬንገር የዩኒቨርሲቲ መመሪያ አስመሰላቸውን መነጽራቸውን እንዳጠለቁ አርሰናልን ተረከቡ። በቬንገር ዘመን ቤርካምፕ የአርሰናል የማጥቃት ልብና አእምሮ ሆነ። ከቴሪ ሄንሪ፣ ሮበርት ፔርስና ፓትሪክ ቬራ ከመሳሰሉ ኮከቦች ጋር በመሆን በፕሪምየር ሊጉ ታሪክ እጅግ ማራኪ ከሆኑ የአጥቂ ስፍራ ጥምረቶች አንዱን መፍጠር ችሏል። ዴንስ ቤርካምፕ ግን ማስቆጠሩ ሳይሆን የሚያስቆጥርበት መንገድ ትኩረትን ይስባል በ2002 በሊጉ ከኒውካስል ጋር በነበረ ጨዋታ በኒውካስል ተከላካይ ዙሪያ በአንድ ንኪኪ ኳስን አሻግሮ ዞሮ ያስቆጠራት ግብ እስካሁን በፕሪምየር ሊጉ ታሪክ ከታዩ አስደናቂ ግቦች መካከል አንዷ እንደሆነች ይታሰባል ኒዘርላንዳዊ ኮከብ ኳስን ለቡድን አጋሮቹ በሚያቀብልበት መንገድ ይታወቃል በኤፍኤ ካፕ ፍጻሜ ለሉጅንበርግ ያቀበላት ኳስ ከማይረሱት ስትሆን ለቴሪ ሄንሪ ቁጥር ስፍር የሌላቸውን ኳሶች አመቻችቶ አቀብሏል በመድፈኞቹ ቤት በነበረው ቆይታ አርሰናል ሶስት የፕሪምየር ሊግ እና አራት ሰፊ ዋንጫዎችን እንዲያሸነፍ የረዳ ሲሆን በ203 አራት የውድድር ዘመን በሊጉ አንድም ጨዋታ ሳይሸነፍ ሻምፒዮን የሆነው አስደናቂ ቡድን አካል ነበር። የሚገርመው ነገር በራሪው የደች ኮከብ በአሮፕላን ለመብረር እጅግ ከመፍራቱ የተነሳ አርሰናል የአውሮፓ ጨዋታዎች ሲኖሩት በመኪና አሊያም በባቡሩ ይጓዝ ነበር። ነገር ግን በሜዳ ላይ የሚያሳየው ብቃትና ጥራቱ ከማንኛውም ነገር በላይ ጮክ ብሎ ይናገራል። የግል ፈተናዎች እንኳን ታላቅነትን ማስቆም እንደማይችሉ አሳይቷል። በአርሰናል 11 የማይረሱ ዓመታትን ካሳለፈ በኋላ በ2006 ራሱን ከግ እግር ኳስ አገለለ። ዴንስ ቤርካምፕ ምርጥ አማካይና ምርጥ አጥቂ ነው። በአያክስ፣ ኢንተር ሚላንና አርሰናል ባደረጋቸው 741 ጨዋታዎች 272 ጊዜ ኳስን ከመረብ አገናኝቷል። ለሀገሩ ኔዘርላንድም በ79 ጨዋታዎች 37 ግቦችን አስቆጥሯል። ክለቡ አርሰናል በኤምሬትስ ደጅ ለዚህ ኮከብ ሁሌም በእውነተኛው ሕይወቱ እንደሚያደርገው በአየር ላይ ኳስን ሲቆጣጠር የሚያስመለክተንን ሐውልት አቁሞለታል። ዛሬም ዴንስ ቤርካምፕ በእንግሊዝ ውስጥ ከተጫወቱት እጅግ ከፍተኛ የቴክኒክ ተስጦን ከተሸሩ ተጫዋቾች እንዳንዱ ይታወቃል። ይለወሳል ተመልካቾች፣ ለአዲስ ቀን የያዝናቸው ስፖርታዊ መረጃዎች ይህን ይመስሉ ነበር።